ትችላለህ በቃ ተመቻችሁኝ እንዴ? እንዲህ ነው ኳለቀ በቃ ጫወታለሁ፣ ምናምን ፈታላሉ፣ አስቀሻለሁ። አንቺ የምታወሪ ስለ ዳይፐር ነው። ይሄ ማህበረሰብ መሮታል። አንቺ የምታወሪ ስለ ኒዶ ነው፣ ስለ አጥንት ነው፣ ስለ በግ ነው፣ ስለ ቅቅል ነው፣ ስለ ወጥ ነው፣ ስለ አብሴት ነው፣ ስለ እርሾ ነው፣ ስለ ቡርቴ ነው፣ ስለ ቱቱ ነው። እንዴ ይሄ ነው አሉ ባልታሽ ወሬሽ። ይሄ ህዝብ ደግሞ መሮታል። መዝናናት ይፈልጋል፣ መጫወት ይፈልጋል፣ መሳቅ ይፈልጋል። አንቺ ረከቦታ ቋም መሳቅ የሚፈልግ ህዝብ ነው ያለው መጥተሽ ኬኳ ዳይፐር አልቆባታል እና ይሄ ማህበረሰብ ምን አባሽ ያርግሽ? ከፈለግሽ ፎጣሽን አንጥፈሽ ተጠቀሚ ይባታ። እኛ ምን አገባል? ትመጣና ዛሬ ቱቱ እንዲህ ብላ ጥርሷን አሰሪላት። ወይኔ አምላክ! ዛሬ እኮ ደ በሽታ ነው የሚቀሰቅሰው። ቱቱ ዛሬ እንዲህ ብላ ጥርሷን አሰሪላት እከክ የአንቺ አገልጋይ ልጅ እንደ አንዴ ሳህን ታቀርባለች፣ አንዴ ወጥ ትቀዳለች፣ አንዴ ሾርባ ታነፍሳለች። እዛ ጠገብሽ። አንድ ቀን ያለ ጥርስ ተሰርቶ አያውቅም። ውጪ ነው የሚያድረው። ንፋስ ይመተዋል። ቸነፈር አለ፣ ብርድ አለ፣ ቅዝቃዜ አለ። ያ ጥርስ ስንት መከራውን ያየ ጥርስ ነው። ብታሰሪላት ጥሩ ነው። ጓደኝነት፣ ጓደኛ፣ አካባቢ፣ አለባበስ ምናምን ፎ አንድ ላይ ምናምን ጥርሷን አሰራር ምናምን ግጥምጥምጥም በአንድ ማደርጋት ጓደኛ። ለምን ጥርሷ ብርድ ይመተዋል። ቱቷን ሁሉ በብርድ ነው የምትቀጠቀጠው። ፀሐይ አለ ጠራራ ፀሐይ፣ ኢትዮጵያ ጠራራ ፀሐይ የቂጥ እንትን ነው የሚያፈርጠው። እዛ ቁጭ ብላችሁ ጠራራ ፀሐይ ላይ ሁሉ ነገሩ ችግር ነው የሚደርስበት። ያጠርስ ላይ ጓደኛሽ ቡርቴ ቡርት ይፈርዶባታል። ከሆነ ከገጠር ሀገር አመጣው አብሬ ዘመርናት ብለሽ መጫወቻ ታደርጊያታለሽ። ስልክ ቁጭ ብላ ነው የምትጠቀመው። አሁን ቡርቴ ስልክ የምትጠቀም ሰው ብትሆን እንደው እንደው እግዚአብሔር ያሳያችሁ። መጫወቻ እኳ አልደረሱ እኮ ይሄ ማህበረሰብ ደግሞ። ብለሽ ብለሽ ስተውስ ቆይ ጋይስ ጣፈንታ ላይ ይመጣሉ። አንድ ጊዜ አንድ ደቂቃ አንድ ሁለት ደቂቃ ላስላስላ አርጋትና ጣፈንታ ጣሱን አጫውታቸዋል። አንድ ደቂቃ ጋይስ፣ ተረዱኝ፣ ተረዱኝ፣ ተረዱኝ። ምን አገባ ላይ ምን አገባሽ፣ ሶሻል ሚዲያ ላይ ምን አገባም የሚባል የለም። የነካን ትጋጫለ አራት ነጥብ የለካን ታስ እናትክ አራስ ቤት፣ ወንድምን ጡት እያጠባች አባትክ ሰክሮ መጥቶ እየደበደበ ያደገ ሰውዬ። እኔ ቤታ ማንም ሰው ሲሰድበኝ ቁጭ ብዬማ አይደለም። ሰው አልነካም፣ ሰው ላይ አልደርስም። ከደረስክብኝ ጣትን በጣቴ ጠንቁያ አይነናውጣለህ። ዝም አልልህም። ማናባ ስለሆንኩ ነው ጸጥ የምትባለው? ቃሉ የተሰማልን እና ቆይ ቆይ ቆይ ስለነ ዴዚ አውርተሻል። ስለነ ዴዚ የሚመክረው ሰው በእናት በአባቱ ተቆንጥጦ ያደገ በእናት በአባቱ ታርሶ የኖረ ሲወልዱ የሚታረሱ አንቺ ኦፍቴይ በመድኃኒዓለም እንዴ ምን ጉድ በማጀበያች ፊንገር በምግብ ነው እያለች በባንድ ነው እያጀበች ወሬ የምታወራው። እንቁርቲ ከልጆቿ ጋር እያንጫጫይ ድስት ያንቋቋይ ነው፣ እኔ ወፍና እንስሳ ያንቋቋው ነው። ይሄ ማህበረሰብ ስንቱን ተሸክሟል። ወደ ወሬ ልመለስ እና በእናት ባባቱ ተቆንጥጦ እስከ 20 ዓመት ድረስ ያደገ ቢያንስ ቢያንስ ህጉ እንደሚለው እስከ ኡ ስታምር እስከ 20 ዓመት ድረስ በእናት ባባቱ ተቆንጥጦ ያደገ ስለ ሰው ልጅ የሚያወራው ሁለተኛ ነገር ታርሶ አሁን ለምሳሌ ስትወልዱ የሚያረሳችው ቤተሰብ ኑሮ ያደገ እንደዚህ አይነት እንደዚህ አይነት ነው። ስለ እንደዚህ የሚያወራው አንቺ እናትሽን በ14 ዓመት ቱርክ ተሰደሽ የወጣች ሴትዮ ሀና ናት። ሀኑ የምትባል ከሷ ጋር ስጀርር የነበረ ናይጄሪያ እና ምናምን ያልቀረች ሴትዮ መጥተሽ መካሪ ለህፃናት የምትሆኝ ሰው ልጅ ከከ አንቺና አንቁርቲ ክፋታችሁ አንድ አይነት የሚያደርጋችሁ ነው። እንቁርቲ አሁን ዛሬ የማለች ነው። እግዚአብሔር ያሳያችሁ። ከቤታ ጌም በኋላ እኔ ሰዎች እኮ ክርስቶስን እንደው አትላኩልኝ። እቺ ሴትዮ ዝምብላ ብትሳደብ ይሻላታል። የላካችሁ ልኝ አይቻሉ አንቺና እንቁርቲ የባብነታችሁ መጠን ነው የምነግራችሁ ማለት ነው። ገና የሰው ልጅ ወደፊት ይጣላል ብላችሁ አሳፍስፋችሁ ምላችሁ ምጠብቁ ናቸው አሉ። እንቁርቲ ዛሬ እግዚአብሔር ምናምን እየማለች ከጌሞዋ ከቤታ ጌም በኋላ ዲቦራ እና ቤታ ይጣላሉ ትላለች። እንዳው እንዲስቲ በነገራችን እንዲስቲ ታጠነክራለች። እንዳልነ ብንጣላ ራሱ አልተጣላንም ብለን እንድንመጣ ነው የምታደርጊው እንደ እንደዛ ነው የምታደርጊው። የዞዬ ሚስት እምባ ያስረ እንደዛማ ከሆነ እዛም ያሉሽን ጀሌዎችሽን በዛ ሳይድ ያሉትን ደሞ እነሱም ያለቅሱበታል። ዞዬ ላልሰጠው ሰው የለም። ቲክቶክ ላይ ለመላ ነድፍን ቲክቶከር ሰቷል። ያ ማለት ሚስቱ ያለቀሰችው ለሁሉም ነው የሚሰራው። ለኔና ለቤት ዲቦራ ነው የሚሰራው። እኔ ዞዬ ያክል እንኳን ሰጥቶኝ አያውቅም። ለሌሎቹ እንደሰጠው አንጻር ሲታይ ማለት ነው። ነክ ይጣላሉ ሽዬ ከፋታ እችም ደግሞ ፊንገር ትመጣና ምን ትላለች፣ አሞራው እና ሰው ገና ወደፊት። ለእናቷ አዝነሽ አይደለም? ለእናቷ አዝነሽ አይደለም? እናትየዋ ልጇን ስትነኪባት አትፈልግም። የፈለገ እናት ልጇን ትቆጣለች፣ ትቆነጥጣለች፣ ትኮረኩማለች፣ ይድፋ ከአያንሳ ከአያኑር ትላለች። ሰው ግን ልጇን ሲነካ ግን አትፈልግም። ለምን ትነኪያለሽ? ልጇን ለምን ታሳቅቂያለሽ? እናት ልጇን ስትነካ አትፈልግም። አንቺ ልጅ የተነካ ሳትነካ ልጅሽ ገና ለገና በውሸት ኬኳት ሙት ብለሽ ምለሽባት ልጅ ሳትነካ ገና አባትሽ አካል ጉዳተኛ ብለሽ የተሳደብሽ፣ ልጅሽን ሳልነካ ይኸው ህዝብ ይፍረድ። ልጄ ልትነካ ነው ብለሽ እኮ አፍሽን የከፈትሽ እኮ ቧሬ ነሽ። አንቺም ደግሞ ዴዜ ስትናገሪ እናት ይሰማታል። እናት የፈለገ ነገር ልጇን ብትቀጣ ብትሰድብ፣ የፈለገ ነገር ቢሆን ግን ልጆቿን ሰው ሲነካባት ግን አትፈልግም። ያንቺ ብቻ ነው እንደሚሰማሽ? የምን አባሽ የትኛው እናት አርሳ የትኛው እናትሽ ኩላ ድራሽ ነው ስለነ ዴዚ የምታወሪው አንቺ? ሲጀመር የትኛው ኩላ? እንዴት ነው? እኔ እግዚአብሔር ጋይስ መካሪዎቹ እነዚህ። አሁን እኔ እነዚህ ሰዎች ይሻሉኛል፣ እንደዚህ የሚያደርጉ ቆ አንዴ። ጋይስ አንድ አምስት ደቂቃ ብቻ ጋይስ ልሂድባት አምስት ደቂቃ። እንዲህ የሚሉ ሰው አንዴ፣ ቆይ አንዴ፣ ጋይስ ጠብቁኝ። እነዚህ መካሪዎች ይሻሉኛል። እኔ ቲክቶክ ላይ እነዚህ ያረጡ ምናምን ሳይ እንደዚህ ይሻሉኛል፣ ይሻሉኛል። አንቺ ግን ለምክር አቶኝም። ፊንገር ለምክር አቶኝም፣ አራት ነጥብ ነው። ምንሽ ለምክር አቶኝም? በመጀመሪያ ደረጃ ትጎረጉዳጅ፣ ጎርጓሪ ነሽ። አበላሊ፣ ስርዓት የለው፣ ስርዓት የለው ሴት ልጅ። ሰው ሁሉ ይበላል፣ ለኔም ይበላል። ጥጥቅ አርገ ዛሬ ያልበላው መጫን ፍሩት እየበላው ነው። ይበላል፣ ማንንም ሰው ይበላል። ከቤቱም ጀርባ ሲሆን ሰው ፊት ግን ሲቀርብ፣ ስርዓት አለ፣ ወጋ አለ። ያንን አስተዳደግ ግን ስበላ ስርዓት አለ። እየተከራሴ ጋር እየተደባደቡ እየተሻሙ አልበላም አንቺ ተቆንጥጭ ያደጉ ቤተሰብ ያሳደገኝ። ታሽ ካበላልሽ ይጀምራል። ቤቱን አይተህ በሩ ደጁን አይተህ ቤት ግባ፣ ቤቱን አይተህ ልጅቷን አግባ ይላል አማራ ሲተረት። ቤቱን አይተህ ደጁን ነው ደጁን። ከደጁ እንግዲህ እግዚአብሔር ያሳያችሁ መንገድ የሚተላለፍበትን፣ ስንት ህዝብ ነው የሚተላለፍበት። ደጁን አይተህ ቤት ግባ፣ ቤቱን አይተህ ልጅቷን አግባ ነው ነገሩ። አንቺ አበላልሽ እራሱ አበላልሽ እራሱ የተነሳ ነው። አንጎስፋቴ ተዘግቷል። ደግሞ አማራነት ያ በስነ ስርዓት ያደገ ሰው አንጀራ አጠቃለ በስነ ስርዓት የሚበ ሰዋና ደሽን የመሰለሽ አላውቅም። አታኝኪ፣ አታላምጭ እጅሽ ከዚህ ሆድሽ ከዛ። ስርዓት ያለው ሰው አበላል በስነ ስርዓት ይበላል። በስነ ስርዓት ትበያለሽ። አነጋገርሽ ራሱ እቺ ጣት የተቆረጠችው ፍንግር ማድረግባት ያለሽ እንድያሽ እነ ዴዚ ልት መክሪ። አንቺን እያየሽ ዴዚ እንዴት ትደግ? አንቺ ደንቆሮ፣ ዴዚ ስርዓት እንዲኖራት እናቷ እንድታከብር ከተፈለገ እንዳንቺ አይነት ያረጡ ያነጠነጡ ያዘ ለበጡ አሮጊቶች ከሶሻል ሚዲያ መወገድ አለባቸው። አራት ነጥብ። አዎ፣ ምን ነው ዳቦ ይነሽ ዲዜናት ሰማ እችልችን፣ አማርኛ እኮ የአሜሪካ ልጅ ይሰማል። አሜሪካ ልጆች የማይሰሙት መጎርጎር መፈንገር ይሰማሉ። እችልችን አንቺ መጀመሪያ ስራ ሳይኖርሽ ሶሻል ሚዲያ ላይ ስራ ሳትጂ ሰው ለመካሪ ላያበቃሽ፣ እናትሽን አክብሪ። ከዛ ደሞ እንዚያ ተከክል ደሞ ይላል ሳ ቁጭ ብላችሁ አስተውሉ። እሷ በተኩለ በእናቷ ተኩላ ነው ወይ የተዳረችው? በእናቷ ታረሳለች ወይ? እናቷን አክብራለች ወይ? በአስራ አራት አመቷ እናቷን ጥላ የወጣች ናት። ከቤት አራት ለት ቤታ ሂጅበት ቤታ። ሃሌሉያ ሻራማታ ውሃ ውይ ውይ ውሃ የሚያቀብለኝ ልጅ ያስፈልገኛል። ኬኳ እየኔ ፍቅር ድግ ድግ ብለሽ እናትሽስ እንደሆነ ኬኳ ብትኖረው ጉድ እኮ ነው መገብ፣ ኬኳዬ፣ ሌላ ነገር ቢቀር ነይ ውሃ ቀቢኝ፣ እኔ ፍቅር እድግ በይልኝ። ያሳድግሽ ፈጣሪ፣ ፈጣሪ ያሳድግሽ፣ እድግ በይ። እናትሽን ግን ይድፋት። አንቺ ድግ በይ ማሪ። እና በተረፈ ስሚኝ፣ አሁንም አሽሙርሽን ካላቆምሽ እኔ ላይ እኔ በቀጥታ ነው የምቀጠቅጥሽ። እኔ ወንድ ልጅ ነኝ፣ ወንድ ወልዶ ወንድ ያሳደገ የወንድ ልጅ ነኝ። እናቴ ትሙት እንዴ፣ በምክንያት ነው ወንድ ያሳደግ የምልሽ። ሽልጥ ልጥ ቀሚስ ስር እንኩሮ ሳነፍስ አይደለም ያደግኩት እንዳንቺ ባሽሙሬ ሰባተኛ ላይ እንኪ ን እንኪ ይግባ ይውጣ። እንደዛ ቆሮ ምትመስኝ ጣትሽን ራትርሹ እንደዚህ ጥፍሬ ጥፍሬ ነው አለ። ሙሉ ክፍል ነው፣ መኝታ፣ ሳሎን፣ ሽንት ቤት፣ መጸዳጃ ምናምን፣ እንግዳ ማቀረቢያ ምናምን ሁሉ ነገር አለው። በኛ ጥፍር ሁሉ ከተረሳ እንዲህ ያልሽ የምታወሪ ሰዎች የትውልድ መካኝ ስለ ዴዚና ምናምን መካሪ የሆነች መጫሽ ነው። ዴዚን መምከር ያለባት በትክክል በእናታቸው የታረሱ ሲወልዱ በሰርግ የተኳሉ የተዳሩ እስከ 20 አመታቸው ቢያንስ ቢያንስ እስከ 20 አመታቸው ያልወጡ ከቤታቸው ገብታቸው አላ ከቤታቸው ሟ ከቤታቸው ያልወጡ ዛሬ አልሳማችሁኝ ሳሙኝ፣ ፍቅሮቼ። ከቤታቸው ያልወጡ በስነሳ 20 አመት በትንሹ ሀያ አመት ከቤታቸው አልወጡ ቤተሰቦቻቸው ስር ሲጦሩ ሲያስታምሙ የነበሩ እንደዚህ አይነት ሰዎች ናቸው መምከር። እኔ እነሱ ቢመክሯቸው ዴይዚ እናትሽን አጥፍተሻል ቢሉ ትክክልላቸው። ይቆጧት እናቷን ትናቀ። እያልኳቸው አይደል እኔ ማን ነኝ ምንድነኝ? እኔ እኔ ራሴን ሳላቅ ዴይዚ መካሪ የምሆነው ሶሻል ሚዲያ ላይ ቤተሰቦቻቸው አያፍ አንቺ። ለነገሩ ቤተሰቦችን በጊዜ ሸኝተሻል፣ የሚያሳቅቀሽ የለም። የባልሽን እናት ቤት አስቀምጠሽ አያቴ ቤት ናት። አያትሽ አይደለችም፣ የባልሽ እናት ናት ከርከሮ ለምን ተዋሻልሽ የባልሽን እናት ነው ቤት ያስቀመጥሽው አያቴ ዳቦ መቁረሳት አያትሽ አይደለችም አያትሽ አይደለችም ቆንጣጭ ገላማጭ ስለሌለሽ ነው ተናግረሻል እኮ እኔ አሁን አህ ቆይ አንዴ ላውራ እኔ አሁን ማለት ነው ቢያንስ እንኳን አለኝ ቤተሰብ እናት አለኝ አባት አለኝ እህት ወንድሞች አሉ ወንድምሽን አይቻላቅ እህትሽን አይቻላቅ አባትሽን አይቻል የት ነው አባትሽ ያሉትኝ አሁን እኔ አባቴ አካል ጉዳተኛ ነው አልሽ። እግዚአብሔር ይመስገን አካል ጉዳተኛ ሆነ ተቆረጠ፣ ተፈለጠ፣ እግዚአብሔር በህይወት አስቀምጦልኛል። አለ ምኮራበት መካሽ አለኝ ወይ? ዘንድሮና አትንኪም ብዬሻለው። እኔ እንደ ሌሎቹ አይደለሁ። እንደፈለግሽ ጂጂ ስንታመት ሁሉ እንደፈለግሽ ስትናገራት እንደ እኔ እንደዛ አይደለሁ። እኮሮኩምሻለሁ፣ እበሳሻለሁ። አናትሽ በአሽሙር ስሜን ጥልቀዝ ነው አንበስ ማለቄ ናትይ ዛሬ እንዲመክሳቴ ናትይ ዶማ እንዴ? አንቺ አረገሽ እንዴ ለዳይቦ አንድ አንበሳ ሲሰጥሽ ያንን አብሲት አብሲት የሚል በበረሮ የተወረረ በበረሮ ማሳ የተወረረ ዶሮ ሰርቼ ጠብቃ ያለው ያልሽ አንቺ ነሽ እኮ ክብር እኔ እኮ አይተሻል ይቅርታ ተብዬ ነው አይታችኋል ትናንትና እንዳውም እናንተ አታውሪ ኩርት በይበት በላይ በታች ስለ ጻፋችሁ እንጂ መቤቴ ልኩን ነበር እንትን ብለው ግን ላይክ ቀብረር ብያየሽ ተመቶ ይቅርታ ነው የተባልኩትኝ አንቺስ አንቺስ ለአንበሳ ብለሽ ዶሮ ካልሰራው የትኛው ባ እስቲ እግዚአብሔር እናቴቱም ትፍረዱ። ስ ደቂቃ አልቋል። ሁለት ደቂቃ ጨምር ያለ የባክ ነው። ሁለት ደቂቃ እንደነሱ አደርጊ ለወንድ ልጅ ለወንድ ልጅ በፈራሳኛውን ማጀራቱን ነው የምልለት እንኳን አይደለም ዶሮ ሰርቼ ናቤቴ ብላ ለው ማን አባቱ ምንድን ነው ምን አባቱና ነው።

ዶሮ ቤቴ ብላ ሲዝናና ደግሞ፣ ሀብታም ነው ምናምን በቃ ይጫወታል። ጓደኛዬ ነው መጥቶ ይዝናና። ላስኪ ኪኪ ኪኪ ኪኪ አዝናላለሁ፣ ኮረኩራለሁ። ተሰጥኦዬ ነው። አንዳንዱ የመፈንገር ተሰጥኦ አለው፣ አንዳንዱ የመብላት የመጠጥ ተሰጥኦ አለው፣ የማሳቅ ተሰጥኦ አለው። እኔም የኩርኩር ሀብታሞችን ኩርኩር እያደረኩ እስቃለሁ። ከዛ በተረፈ ግን ና ዶሮ ቤቴ ብላ አልልም። አራት ነጥብ ይሰማኛል፣ አልልም። ዶሮ ብላ፣ ለምንድን ነው ዶሮ ብላ የምለው? ማንኝ ነኝ? ለዛውም እኮ ዶሮ ብላ ምትብ ከበረሮ ጋር ማነው አንቺ ለገበታ የሚቀርበው ሳሃል ላይ በረሮ ይሄዳል። ዳቦች ላይ በረሮ ይሄዳል። ኬኳ በረሮ ትበላለች። እቱቱ ጥርሷ ላይ በረሮ ይሄዳል። ቡርቴ ላይ አናቷ ላይ በረሮ ይሄዳል። ምንጣፍ ውስጥ አይጠፋም በረሮ። እንዴት አብ እንዴት እንዳት ነኪን ብዬሻለሁ። ፀጉሬስ ጌሻሽ ነው አንቺ መቀጠቀጠሽ። እንዳት ነኪን ብዬሻለሁ። እንዳት ነኪን አምስት ቀን ዝም ብላት እናቴን ሳይገስ አምስት ቀን እስቲ ግዛ፣ ሐሙስ፣ አርብ፣ ቅዳሜ፣ እሑድ፣ ሰኞ ዝም ብላት። ጭራሽ ባሽሙር ልትመጣ የዲቦራን ጊፍተ እንዴ አይሁን። አሰማችኋለሁ፣ አሰሚኝ ካላችሁ እናቴን። እሰይ ለዲቦራ ደውለሽ እኮ አንቺ ምቀኛ፣ ሶስተኛ ስልክ እኮ እያዳመጥኩሽ ነበር። እግዚአብሔር እግዚአብሔር ምስክሬ ነው። ጋይስ ዲቦራ ከፈጩ ትበለኝ። ለክፉም ለደጉም ፌጦ መድኃኒት ነው። ሰው ዛሬ እየዋሸ ነገ እየቃዠ ነው። ስለዚህ ሪከርድ አረኳትን በሌላ ስልክ በሶስተኛ ስልክ ሪከርድ፣ አራት ስልክ አንድ ላይ መስመር ላይ ዘርግተን ለምን ውሸታም ናት ዛሬ ወጣ እንደምትላት ስለማውቅ ነው። ምን አለች? ቤታት በቤታት ጓደኛሻችሁን መጥፎናት ምናምን ነኝና ከኤልሻ ዳይ ጋር ተታረቁ፣ ባትታረቁ እንኳን እኔ በውስጥ ተስማሙት ያልሽ አንቺ አልተሳካልሽም። ለዛ ነው ጠምደሽ ያልሻት ዲቦራል። እኔ ግን ቁጭ ብዬ እኔ ቤት ታስማርተው እንዴ? አንዳንዴም እኮ ከክፉ ሰው ትማራላችሁ፣ አንዳንዴም ከተንኮለኛ ሰው ትማራላችሁ። ሳዳምጥ በሶስተኛ ስር በአራተኛ ስር ቂ በዚችኛው አዳምጣለሁ ቀድዋትኝ፣ በዚችኛው ደሞ ቀድዋቴ ከፊንገር ከምትባል ኬኳ ብትሞት ይሻለኛል ያልሽ ሰው ነሽ እኮ አንቺ ከካ ውጦ ዝም ሳይኝኩ በልታ ይበቃታል። ጋይስ የባከነ የባከነ የለኝም። ጋይስ በቃኝ። የባከነ ደቂቃ የለኝም። በቃኝ እኔ የህዝብ ልጅ ነኝ፣ ጋይዚ ያው የህዝብ ልጅ ነኝ። ህዝቤ ማህበረሰብ ቤት ታየ ይበቃል ካል በቃ። እነሱን ላዝናና እንጂ የምመጣው እንዳንቺ አይነት ያነጠነጠ ቦምብጅ እንደነል ቁርቲ እንደ ምናምን ላዝናና ሽመጣ ይመስልሻል እንዴ? ይሄ ማህበረሰብ የሚወደኝ የሚያጫውተኝ ሰፖርት የሚያደርገኝ ላዝናና እንጂ እንዳንቺ ያነጠነጣይ ትዳር የፈታኝ ሲንግልማ ምናምን ላዝናና ያመጣ ይመስልሻል? ሁሉንም አይደለም። ደሞ ሲንግል ማሞች ነገ ደግሞ ባነር አሰርታችሁ ውጡ አሏችሁ? እናንተን አላልኩ። የሚያነጣነጡትም ነው። ምን ምንም ችግር የለውም። በሶስተኛው ቀን ጠጥቼ ነው። ማሩኝ፣ ይቅር በሉ። ውሃ አይደለም አረቄ ነው ላችኋለሁ። ምን አገባኝ። ውሃ ነው፣ ውሃ መስሏችሁ ነው አረቄ ጠጥቼ ነው። ይቅርታ፣ ሲንግል ማሞች ብዬ በሶስተኛው ቀን እመጣለሁ። ሶሪው ወይ ቤታዬ፣ ሶሪ አለችኝ። መቃጠላላችሁ አልፋ እንዴ ተለማምደናል። ማሮች እንዴ እዚ ቲክቶክ ላይ እኔ እኮ አሁን ገባኝ። አኗኗሩ ዋሩ ገብቶኛል ጋይስ እንዴት እንዴት እንዴት እንዴት እንደሚከርግ ሰው ሲታለ ዝም ዝግት ቡዳ እንደበላው ጻን ሊሰጥ አሁን ገባኝ እኮ እንሄድበታለን። ለዛሬ በቃል መዝገቡ ተዘግተዋል። እኔ ወዳቸዋለሁ አከብራቸዋለሁ። እኔ የምትሰድቡኝንም ደስ ይለኛል። እንድትረሱኝ አልፈልግም። ቲክቶክ ላይ መረሳት የሌለባት ሰው ብትኖር ቤታዮ ናት። እንዳትረሱ። እንቁርት ሂጅብኝ ብዬሻል። ሄጂ ካለርሽ ግን ማለት ነው በቂጤ ጭንቅላትሽ ላይ ተቀምጬ በቁርቁም ሳደማሽ ያኔን እቅትታ ያለች ዛሬ መተሻሻትን ሰምቻለሁ ከጌሟ በኋላ ቤታና ዲቦራ ይጣላሉ። ይጣላ ራሱ አልተጣላውም ብዬ ነው የምመጣው። ለሌላ ጊዜች ግን ሰው ስታጣይ አይነገርም። ባለፈው አንቺና ፊንገር ሶስት ቀን ፈጀባችሁ። የሚከተላት ሰው ሮቦት ነው ለማለት ሶስት ቀን ፈጀባችሁ። እግዚአብሔር ያሳያችሁ ጋይስ። ለሶስት ቀን ሰጥቼሽ ነበር አለች። ታያችሁ፣ በውስጥ እንዴት እንዴት እንዴት ይላችሁ። ምን ያህል ጠላት እንደነበሩ ታውቃላችሁ አይደለ? ቤታ ቤታ ሊያ ገላታለች ብላ ተናግራት እንዳልሰደበቻት። ዛሬ ለእኔ ሲሆን ፍቅር ሆነው ተደዋውለው የእስኪ አጣሪልኝ፣ አጣሪልኝ ሲማ እንቁርቲን በሆን እሸቀልብሽ ነበር። ፊንገር አንቺ የሰው ሙድቀስ ለምትመኝ 500 ዶላር ልቀቂ ብዬ 500 ዶላር ብዬ ሮቦት ነው ነበር እጫወትብሽ ነበር። እች እንቁራሪት እንዴት እንዳላሰበች ሁሉ አላቀ። ይሄ ከፋታቾ ጥግ ተደዋውለው ያው እኔ እግዚአብሔር ለሰው ተደዋውዬ ታየን ከሰው ጋር ለአስር ብትመጪ እቆጋሻለሁ። ሲቀጥልም አላሳዘንኩሽም፣ ዛሬ ቤት ታይጅብኝ ብላሻለች ሲሉሽ፣ ምንድነ አሳ ቆይ፣ ከላኩልኝ ልየው። ቆይ ልከውልኛል፣ ድምፅሽን፣ ቆይ ቆይ ቆይ። ብዙም ለአንቺ ቦታ አልሰጥሽም፣ ግን ቆይ